ሰላም ጤና ይስጥልን ውድ ቻናላችንን ቤተሰቦች፣ እንደምናላችሁ በክርስቶስ ሰላም ሰላማችን ይድረሳችሁ። እንኳን ለሰሙነ ሕማማት በሰላምና በጤና አደረሳችሁ። ቅድስት ቤተ ክርስቲያን ከምታከብራቸው በዓላት መካከል የሆሳና በዓል አንዱ መሆኑን በቀደመው ቪዲዮአችን ለማስገንዘብ ሞክረናል። ዛሬ ደግሞ ሰሙነ ሕማማት ምንድን ነው የሚለውን እንደ እግዚአብሔር ፈቃድ ከዚህ እንደሚከተለው ለማቅረብ ወደናል። ተከታተሉን። ሰሙነ ሕማማት ተብሎ የሚጠራው ወቅት ከዐቢይ ጾም መጨረሻ ከሆሣዕና ዋዜማ ጀምሮ እስከ ትንሣኤ ባሉት ቀናት ውስጥ ያለውን ሳምንት ነው። ነቢዩ ኢሳይያስ ይህን ወቅት አስመልክቶ በመንፈስ ቅዱስ መሪነት እርሱ በእውነት ደዌያችንን ተቀበለ፣ ሕማማችንንም ተሸከመ በማለት የነገረን ሕማማቱን ምስጢር አስቀድሞ ነግሮናል። በዚህ መሠረት በኋለኛው ዘመን እግዚአብሔር ወልድ ስለኛ እኛ ስለ ሰው ልጆች ድህነት ሲል ከቅድስት ድንግል ማርያም ከሥጋዋ ሥጋ ከነፍሷ ነፍስ ነስቶ በፈቃዱ ሰው ሆኖ በፈቃዱ መከራን መስቀልን ተቀበለ። በመስቀሉም ላይ ሳለ በፈቃዱ ነፍሱን ለሞት አሳልፎ ሰጠ። በዚህም መሠረት እኛም በእርሱ በአምላካችን የሆነበትን መከራ መስቀሉን ሁሉ የምናስብበት ሳምንት በመሆኑ ሰሙነ ሕማማት ይባላል። የእስክንድሪያው ሊቃጳጳስ ጳጳስ የነበረው ቅዱስ ዲሞጥሮስ በእግዚአብሔር አምላክ በገለጠለት የጊዜ ቀመር ወይም ባሕረ ሐሳብ መሠረት ሰሙነ ሕማማት ከዐቢይ ጾም ቀጥሎ እንዲሆን ተወስኗል። ቤተ ክርስቲያንም በቀመረ ዲሜጥሮስ ዓመታት በንዑስ በማዕከላዊና በዐቢይ ቀመር እየቀመረች አጽዋማት የሚገቡበትን በዓላት የሚውሉበትን ጊዜ ለምእመናን ታሳውቃለች። ይህን ሳምንት ሳታናውያን፣ ግሪካውያን ታላቁ ሳምንት ሲሉት ቅድስት ቤተ ክርስቲያናችን ደግሞ ሰሙነ ሕማማት በማለት ትጠራዋለች። በዚህ ሳምንት ጌታችን መድኃኒታችን ኢየሱስ ክርስቶስ ለሰው ልጅ በሙሉ ያደረገውን ቅዱስ መጽሐፍት በተለይም ግብረ ሕማማት የተባለውን የቤተ ክርስቲያናችንን መጽሐፍ ነገረ ሕማማቱን፣ መከራ መስቀሉን በሰፊው ይናገርለታል። ኦርቶዶክሳዊት ተዋሕዶ ቤተ ክርስቲያናችንም መድኃኒታችን ክርስቶስ አንዳች በደል ሳይኖርበት በሰውነቱ የደረሰበትን ሕማማት፣ መከራን፣ ሞቱን እያሰብን ይህን የዐቢይ ጾም መጨረሻ ወቅት ወይም ስምንተኛውን ሳምንት በካህናቱ መሪነት ሁላችን ምዕመናን በተረጋጋ ኅሊና አብዝተን በመጾም በመጸለይና በመስገድ እንድናከብር ሥርዓት አበጅታልናለች። ለዚህም ነው ኦርቶዶክሳውያን ምዕመናን ሁሉ ይህን የጌታን የሕማማት ሰሞን ከተድላና ደስታ በመራቅ ነገረ መስቀሉን እያሰቡ በሐዘንና በልቅሶ ሆኖ የሚያሳልፉት የሰሙነ ሕማማት ዕለታት ስያሜዎች፦ ዕለተ ሰኞ አንጽሆተ ቤተ ክርስቲያን ይባላል። በዚህ ዕለት መድኃኒታችን ክርስቶስ ወደ ቤተ መቅደስ ሄዶ በዚያም በደረሰበት ጊዜ መቅደሱ የጸሎት የመሥዋዕትነት ቤት መሆኑ ቀርቶ የንግድ ቤት ሆኖ ሲያገኘው ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ የሚሸጡበትን ሁሉ ገለባበጠባቸው፣ ገርፎም አስወጣቸው። ይኸውም የእርሱ ቤተ መቅደስ የሆነው ሰውነታችንን ኃጢአት ሰፍኖበት ቢያገኘው ራሱ ተገርፎ ተገፎ መከራ መስቀልንም ሁሉ ተቀብሎ ከሰውነታችን ኃጢአትን ሁሉ እንዳራቅልን የሚገልጽ ነው። ሉቃስ 19። መርገመ በለስ ጌታችን የሆሣዕና ዕለት ቢታንያ አድሮ በማግስቱ ከቢታንያ ሲወጣ ተራበ። በመንገድም ሲያልፍ ቅጠል ያላት በለስንም ከሩቁ ተመለከተ። ወደ በለስቱን በቀረበ ጊዜ ከቅጠል በቀር አንዳች ፍሬ አላገኘባትም። ያን ጊዜም ከእንግዲህ ወዲህ ለዘላለም ከአንቺ ፍሬ የሚባል አይኖር ሲል ረገማት። ደቀ መዛሙርቱም ይህን ሰሙት። በዚህም ምክንያት ይህች ዕለት በለሲቱ የተረገመችባት ቀን ናትና መርገመ በለስ ተብላ ትጠራለች ማርቆስ 11 በዚህ አገላለጽ በለስ የተባለች ቤተ እስራኤል ስትሆን ፍሬ የተባለ ደግሞ ሃይማኖትና ምግባር ነው መድኃኒታችን ክርስቶስ ከእስራኤል ፍቅርን ሃይማኖትን ምግባርን ፈልጎ አላገኘባቸውም እስራኤል ሕዝበ እግዚአብሔር የአብርሃም ዘር መባልን እንጂ የአብርሃምን ሥራ ለመሥራት በምግባር በሃይማኖት ጸንተው መኖር አይፈልጉምና ደግ ሰው አልተገኘባቸውም። በሌላ በኩል ደግሞ የበለስ የተባለች ኦሪት ናት። ኦሪት በዚህ ዓለም ሰፍና ቢያገኛትም አማናዊ ድህነት የምታሰጡና አላገኛትም። ይሁን እንጂ በእርሷ ድኅነት ባይገኝባትም ኦሪትና ነቢያትን ከመፈጸም በቀር ልሽር አልመጣሁም ልፈጽም እንጂ በማለት ሕገ ኦሪትን ፈጽሟታል። ከዚህም ባሻገር በለስ የተባለች ኃጢአት ናት። የበለስ ቅጠል ሰፊ እንደሆነች ሁሉ ኃጢአት በዚህ ዓለም ሰፍታ ሰፍና አግኝቷታል። በለስ ሲበሉት ይጣፍጣል፣ ቆይቶ ግን ይመራል። ኃጢአትም ሲሰሩት ለጊዜው ደስ ያሰኛል፣ ኋላ ግን ያሳዝናል። በአንቺ ፍሬ አይገኝም የሚለውም በአንቺ በኃጢአት ፍዳ ተይዞ የሚቀር አይኖር ሲል ነው። በለሲቱም ስትረገም ፈጥና መድረቋም በአዳም ምክንያት ያገኘን በደል በእርሱ እንደጠፋልን ለማሳየት ነው። ዕለተ ሰሉስ የኃጢአት ቀን፣ ዕለተ ሰሉስ የጥያቄ ቀን በመባል ይታወቃል። ምክንያቱም ሹመትን ወይም ሥልጣንን ለሰው ልጅ የሰጠ ጌታችን መድኃኒታችን ኢየሱስ ክርስቶስ ሰኞ ዕለት ባደረገው አንጽሖተ ቤተ መቅደስ በዚች ዕለት ስለ ሥልጣኑ በጸሐፍት ፈሪሳውያን ተጠይቋል። ጸሐፍት ፈሪሳውያን ያቀረቡለት ጥያቄ ከምድራውያን ነገሥታት፣ ከሌዋውያን ካህናት ያይደለ ትምህርት በማስተማር ተአምራትን በማድረግ ገበያ መፍታት በማን ሥልጣን ታደርጋለ? ይህን ሥልጣን ማን ሰጠህ? የሚል ነበር። እርሱም መልሱ እኔም አንድ ነገር ልጠይቃችሁ፣ እናንተ ብትነግሩኝ በማን ሥልጣን እነዚህን እንደማድረግ እነግራችኋለሁ። የዮሐንስ ጥምቀት ከወዴት ነበረች? ከሰማይ ወይስ ከሰው ብሎ ጠይቃቸው። እነርሱም ከሰማይ ብንል ለምን አልተቀበላችሁትም ይለናል ከሰው ነው ብንል ሕዝቡ ሁሉ ዮሐንስ እንደ ነቢያ ያከብሩታል እንደ መምህርንም ይፈሩታልና ሕዝቡን እንፈራለን ተባባሉና ከወዴት እንደሆነ አናውቅም ብለው መለሱለት። እርሱም እኔም በማን ሥልጣን እንደዚሁ እንደማድረግ አልነግራችሁም አላቸው። ልቦናቸው በክፋት ስራና በጥርጥር ስለተሞላ ነው እንጂ ይህንም መጠየቃቸው እርሱ የሚያደርጋቸውን ሁሉ በራሱ ሥልጣን እንደሚያደርግ ሳያውቁ ቀርቶ አልነበረም። የትምህርት ቀን ይህች ዕለት ትምህርት ወይም የትምህርት ቀን በመባል ትጠራለች። ጌታችን በቤተ መቅደስ ረጅም ትምህርት በማስተማር የተሰጠው ስያሜ ሲሆን ይኸውም ከሃይማኖት የራቁትን ከፍቅረ እግዚአብሔር የተለዩትን አስተምሮ ለማቅረብ መክሮ መመለስ እንደሚገባን ሲገልጽልን ነው። ዕለተ ረቡዕ ምክረ አይሁድ ይህች ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታ ኢየሱስን እንዴት መያዝ እንዳለባቸው ምክር የመከሩበት፣ ምክራቸውንም ያጸኑበትና ሰቅለው ይገድሉት ዘንድ የወሰኑበት ቀን በመሆኗ የአይሁድ የምክር ቀን ተብላ ትጠራለች። ይሁን እንጂ በዚሁ ምክራቸው ወቅት ጌታ ኢየሱስ እንዴት አድርገው እንደሚይዙት በጣም ይጨነቁ ነበር። ምክንያቱ ደግሞ ወቅቱ የፋሲካ በዓላቸው የሚያከብሩበት ወቅት በመሆኑ በጌታችን ትምህርት የተማረኩ ብዙ ሕዝብ ትምህርቱን ያደንቁ ስለነበር ሁከት እንዳይፈጠር ከመፍራት የተነሳ ነው። በዚህ ጭንቀትም ሳሉ ከወደ ደቀ መዛሙርቱ መካከል አንዱ የሆነው የአስቆሪቱ ይሁዳ በመካከላቸው ተገኝቶ ጌታ ኢየሱስን እርሱ በመሳም አሳልፎ እንደሚሰጣቸው ለዚህ ተግባሩም ሰላሳ ብር ወረታውን እንዲከፍሉት ከእነርሱ ጋር በመስማማቱና የምክራቸው ተባባሪ በመሆኑ ጭንቀታቸውን አስወገደላቸው። የመልካም መዓዛ ቀን እለ ተረቡ ጌታችን በስምዖን ዘለምጽ ቤት ተቀምጦ ሳለ በመላ ዘመኗ ራሷን በዝሙት አስገዝታ ትኖር የነበረችው ማርያም እንተ እፍረት ኃጢአትን ይቅር የሚል መልካም መዓዛ ያለው አምላክ መጣ ስትል ውድ የሆነ ዋጋ ያለው ወይም የሦስት መቶ ዲናር ሽቱን ገዝታ ወደ እርሱ በመምጣትና በራሱ ላይ በማርከፍከፍ ስለቀባቸው የመልካም መዓዛ ቀንም ትባላለች። በዚህ ምክንያት ከኃጢአቷ የተነሳ መልካም መዓዛ ያልነበራት ማርያም እንተ እፍረት በዚህ በጎ ተግባሯ መልካም መዓዛ ያላት ሆና ወደ ቤቷ ተመልሳለች። የእምባ ቀን ይቺ ማርያም እንተ እፍረት በጌታችን እግር ላይ ተደፍታ መላ ኃጢአቷን ይቅር እንድላት በእንባዋ እግሩን እያጠበች በፀጉሯም እግሩን እያበሰች ስለ ኃጢአቷ ስርየት ተማጽናዋለችና የእንባ ቀን ትባላለች። ዕለተ ሐሙስ፣ ጸሎተ ሐሙስ። በዕለተ ሐሙስ ጌታችን መድኃኒታችን ኢየሱስ ክርስቶስ እርሱ የዓለም መድኃኒት የሰው ልጆችንም ልመና የሚቀበል አምላክ ሆኖ ሳለ በዚች ቀን በአትክልቱ ቦታ ገብቶ አይሁድ መጥተው እስከሚይዙት ድረስ ሥጋን የተዋሃደ ፍጹም አምላክ ፍጹም ሰው መሆኑን ለማጠየቅ ለአርያነት ይጸልይ ስለነበረ ይህች ዕለት ጸሎተ ሐሙስ ተብላ ትጠራለች። ጌታችን በዚች ዕለት ደቀ መዛሙርቱን አብዝቶ ሲያስተምራቸው ሲመክራቸውም ቆይቶ ነበር። ዓይኖቹን ወደ ሰማይ አቅንቶም እርሱ ከአባቱ ጋር አንድ እንደሆነው ነግሯቸዋል። ከዚያም ለብቻው ፈቀቅ ብሎ ወዙ እስኪፈስጥ ከሰገደና ተጸለየ በኋላ ወደ ደቀ መዛሙርቱ ሲመለስ ተኝተው ስላገኛቸው ከተኙበት ቀስቅሶ አንድ ሰዓት ያህል እንኳን ከኔ ጋር መትጋት አቃታችሁ፣ ወደ ፈተና እንዳትገቡ ትጉና ጸሉ ብሏቸዋል። ከዚህም በኋላ እርሱ ከባሕርይ አባቱ ከእግዚአብሔር አብ ጋር ስላለው አንድነትና ክብር ለሐዋርያት ካስተማራቸው በኋላ ኢየሱስም ይህን ተናግሮ ወደ አትክልቱ ስፍራ ወደ ቄድሮስ ወንዝ ማዶ ከደቀ መዛሙርቱ ጋር ወጣ፣ በዚያም ገብቶ ገባ ተብሎ እንደተጻፈ ከደቀ መዛሙርቱ ጋር ለጸሎት ወደ አትክልቱ ስፍራ ሄደ። የአስቆሮቱ ይሁዳም ይህችን ስፍራ ቀድሞ የአስኮሪቱ አይችን ስፍራ ቀድሞ ጌታ ይወዳት እንደነበር ያውቃልና የካህናት አለቆችንና ጸሐፍት ፈሪሳውያንን እንደዚሁም ሌሎች ፋና ጋሾች ዞርም የያዘ ጭፍራ አስከትሎ ወደ እርሱ መጣ። በዚህም ጊዜ ጌታችን ደቀ መዛሙርቱን ተነሱ እንሂድ፣ እነሆ አሳልፎ የሚሰጠኝ ቀርቧል አላቸው። ከዚያም ወደ እነሱ ቀርቦ ማንን ትፈልጋላችሁ? አላቸው እነርሱም የናዝሬቱን ኢየሱስ እንፈልጋለን አሉት። ያን ጊዜም ይሁዳ ወደ እርሱ ቀርቦ መምህር ሆይ ቸር ስለሆንክ ሰላም ላንተ ይሁን ብሎ ሳመው። መሳሙም ኢየሱስ ከደቀ መዛሙርቱ መካከል የትኛው እንደሆነ ለአይሁድ ለይቶ ለማሳየት የተጠቀመበት የጥቆማ ምልክት ነበር። ምክንያቱም የጌታ መልክና የወንጌላዊው ዮሐንስ መልክ ይመሳሰልባቸው ነበርና ለይቶ ሲያሳያቸው ያን ጊዜም ጌታችን የሰውን ልጅ በመሳም አሳልፈ ትሰጠዋለህን ብሎታል። ከዚያም በኋላ ከእርሱ ጋር የመጡትን አይሁድ ጭፍሮች ጌታ ኢየሱስንም በስድስተኛው ሰዓት ሌሊት ያዙት፣ ወደ ሽማግሌዎችና ወደ ሊቀ ካህናቱ ወደ ቀያፋ ወሰዱት። ጴጥሮስ ግን ከሩቅ ሆኖ ይመለከት ነበር። የነገሩን ፍጻሜ ያይ ዘንድ ከአንድ ቅጥር ገብቶ ተቀመጠ። አይሁድም ይህም ቤተ መቅደስ አፍርሱት በሦስተኛውም ቀን ስረዋለሁ ብሏል ብለው ከሰሱት ለዚህም የሁለት የሐሰት ምስክሮችን በክርስቶስ ላይ አመጡ ሊቀ ካህናቱም ተነስቶ እንዲህ ሲያጣሉህ አትሰማምን አለው ጌታችን ግን ምንም አልመለሰለትም ሊቀ ካህናቱም ክርስቶስ ተብሎ የተነገረልህ የእግዚአብሔር ልጅ አንተ እንደወንክ ንገረኝ አለው ጌታችንም አንተ አልክ አለው። ያን ጊዜ ሊቀ ካህናቱ ተናዶ ልብሱን ቀደደው፣ ራሱንም በብረት ዘንግ መቱት። ይህን ጊዜም የመከራ ጅማሬ ነበር። የሚስጥር ቀን ከሰባቱ ሚስጥራተ ቤተ ክርስቲያን መካከል አንዱ የሆነው ሚስጥረ ቁርባን የተመሰረተው በዚች ዕለት ነውና ይህች ዕለት የሚስጥር ቀን ተብላ ትጠራለች። መድኃኒታችን ክርስቶስ በዚች ዕለት ሐሙስ ለአር ምሽት በሁለተኛው ሰዓት ሌሊት ህብስቱን ባርኮ ለአስራ ሶስቱ ከፈተተ በኋላ ለደቀ መዛሙርቱ ሰጥቷቸዋል። እንጀራን አንስቶ ባረከ፣ ቆርሶም ለደቀ መዛሙርቱ ሰጠና እንካችሁ ብሎ ይህ ስጋዬ ነው አለ። ጽዋውንም አንስቶ አመስግኖ ሰጣቸው እንዲህም አለ ሁላችሁ ከእርሱ ጠጡ፣ ስለ ብዙዎች ለኃጢአት ይቅርታ የሚፈሰው የአዲስ ኪዳን ደሜ ነው ተብሎ እንደተጻፈ አስራ ሶስተኛውን ደግሞ ምንም እንኳን የሚጠቅመው ባይሆንም ለእርሱ የሚቀበለው አድርጎታል። ጥመ አጥሞ ቀምሶ አቀመሳቸው እንዲል። አንድም አብነት ለመሆን እንዲሁም ነገ በመልዕልተ መስቀል አሥራ ሦስቱን ሕማማተ መስቀል እቀበላለሁ ሲል ነው። ጌታ ይህን አርያነት ባያደርግል ኖሮ ዛሬ ካህኑ የጌታን ስጋና ደም ሳይቀበል አቀብሎ ብቻ በሄደ ነበርና ይህን ስርዓት ለማስተማርም ነው። በዚህ መሰረት እኛ ከእርሱ ከመድኃኒታችን ክርስቶስ ጋር አንድ የምንሆንበት ምስጢር ለደቀ መዛሙርቱ የገለጠበት ዕለት በመሆኗ ይህች ዕለት የምስጢር ቀን ተብላ ትጠራለች። በዚህ ዕለት የቅዳሴ አገልግሎት የሚፈጸም ሲሆን የቅዳሴው ስርዓትም ዝቅ ባለ ድምፅ በለሆሳስ ነው። የቃጭሉን አገልግሎት የሚተካው ጽናጽል ሲሆን ይህም አይሁድ ጌታችንን ሊይዙት በመጡ ጊዜ ድምፃቸውን ዝግ አድርገው በለወሳስ እየተነጋገሩ መምጣታቸውን ለማሰብ ነው። በቅዳሴውም ጸሎት፣ ተአምሮ ስርዓት፣ ኑዛዜ የሚደረግበት ሲሆን ስርዓተ ቁርባን ግን ይፈጸምበታል። ይህም የሚደረገው ጌታችን ለእኛ ለሰው ለመመናን ወገኖቹ የሰጠው ዘላለማዊ ቃል ኪዳን ለማሰብ ነው። በዚህች ዕለት ኦርቶዶክሳዊ ምዕመናን ቀድመው ራሳቸውን በንስሐ በማዘጋጀት ቅዱስ ሥጋውንና ክቡር ደሙን ይቀበሉበታል። የአዲስ ኪዳን ሐሙስ ይቺ መድኃኒት ክርስቶስ ራሱን የተወደደ መስዋዕት አድርጎ የገለጠባት በእንስሳትም ደም ይቀርብ የነበረው መስዋዕት ኦሪት አብቅቶ አለ አማናዊ የአዲስ ኪዳን መስዋዕት አድህነት ዓለም የተበሰረባትና የተጀመረባት ዕለት ናት። በመሆኑም የአዲስ ኪዳን ሐሙስ እየተባለች ትጠራለች። መድኃኒት ክርስቶስ ይህ ጽዋ ስለ እናንተ በሚፈሰው ደሜ የሚሆን አዲስ ኪዳን ነው፣ ከእርሱም ጠጡ በማለት እንደተናገረው ሕጽበተ እግር በዚህ ዕለት በመጀመሪያው ሰዓት ሰዓተ ሌሊት በመጽሐፍ ማበሻም ጨርቅ ወስዶ ታጠቀ። በኋላም በመታጠቢያ ውሃ ጨመረ። የደቀ መዛሙርትንም እግር ሊያጥብ በታጠቀበት ማበሻ ጨርቅ ሊያብስ ጀመረ። ወደ ስምዖንም ጴጥሮስም መጣ። እርሱም ጌታዊ፣ አንተ የእኔን እግር ታጥባለህን? አለው። ኢየሱስም መልሶ እኔ የማድርገውን አንተ አሁን አታውቅም፣ በኋላ ግን ታስተውላለህ አለው። ጴጥሮስም የእኔን እግር ለዘላለም አታጥበኝም አለው። ኢየሱስም ካላጠፉ ከእኔ ጋር እድል ፈንታ የለህም ብሎ መለሰለት። ስምዖንም ጴጥሮስም ጌታዊ፣ እጄንና ራሴን ደግሞ፣ እጄን እግሬን ብቻ አይደለም አለው። ኢየሱስም የታጠበ እግሩን ከመታጠብ በቀር ሌላ አያስፈልገውም ሁለንተናው ግን ንፁህ ነው እናንተም ንጹሐን ናችሁ ነገር ግን ሁላችሁም አይደላችሁም አለው አሳልፎ የሚሰውጠውን ያውቅ ነበርና ስለዚህ ሁላችሁ ንጹሐን አይደላችሁም አለ እግራቸውንም አጥቦ ልብሱንም አንስቶ ዳግመኛ ተቀመጠ እንዲህም አላቸው ያደረግሁላችሁን አስተውላችኋልን እናንተ መምህርና ጌታ ትሆናላችሁ እንዲሁነኝና መልካም ትላላችሁ። እንግዲህ እኔ መምህርና ጌታ ሲሆን እግራችሁን ካጠው እናንተ ደግሞ እርስ በርሳችሁ እግራችሁን ትጠጣጠቡ ዘንድ ይገባችኋል። እኔ ለእናንተ እንዳደረግኩት እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋልና ተብሎ በወንጌላዊው ቅዱስ ዮሐንስ እንደተጻፈ እንግዲህ ከዚህ በኋላ ከተጠቀሰው ከወንጌላዊ ቃል እንደምንረዳው ጌታችን የደቀ መዛሙርትን እግር ያጥብ ዘንድ በጴጥሮስ ጀምሯል። ጴጥሮስ ግን እኔ ያንተን ደቀ መዛሙርት ስሆን በአንተ መምህሬ ልታጠብ አይገባኝም አለ። ጌታችንም መልሶ እውነት እውነት እልሃለሁ፣ እኔ ግን እግርህን ካላጠብሁ ከእኔ ጋር እድል ፈንታ የለም። ከዚህም በኋላ ሌሎቹም ሐዋርያት አጥቧቸዋል። አሳልፎ የሚሰጠው ይሁዳ እንኳን ሳይቀር እግሩን አጥቦታል። ጌታም ይህን ያደረገው አሳልፎ እንደሚሰጠው ሳያውቅ ቀርቶ አልነበረም ፍቅርን ሊያስተምረው፣ ንስሓንም ለንስሓም ጊዜ ሊሰጠው እንጂ። በሌላ በኩል እኛም ለሚወዱን ብቻ ሳይሆን ለሚጠሉን እንኳን በጎ ማድረግ እንደሚገባን ሊያስተምረን ነው ጌታችን ተጠምቆ ተጠምቆ ጾሙ እንዳለን ጸልዩ፣ ሰግዶም ስገዱን ሲለን እንደዚሁ የደቀ መዛሙርትን እግር አጥቦ እናንተም እንዲሁ አድርጎ ብሎ አርአያነቱን ሊያሳየን መምህረትን ትህትና ሲገልጽልን ነው። ዛሬም ከፓትርያርኩ ጀምሮ ሊቃነ ጳጳሳቱ፣ ካህናቱ ሁሉም በየማዕረጋቸው የምእመናኑ እግር ዝቅ ብለው የሚያጥቡት የጌታን የትሕትና ሥራ ለማሰብ ነው። በዚህ መሠረት ይህን ስርዓቱን ለአብነት በማድረግ በዚች ቀን ዘጠኝ ሰዓት ሲሆን የሕጽበተ እግር ስርዓቱ በሚከናወንበት ጊዜ ዲያቆኑ ውሃውን ያቀርባል። በቀረበው ውሃ ላይ ጸሎተ አኮቴት ትጸለያል። ወንጌል ተነቦ ውሃው በካህኑ ወይም በሊቀ ጳጳሱ እጅ ይባረክና የሕጽበተ እግር ስርዓቱ ከካህናት እስከ አናጉስጢስ እንዲሁም ከወንዶች እስከ ሴቶች ላሉት ምእመናን ሁሉ በካህናት እጅ ይከናወናል። ከዚህም ጊዜ ከውሃው በተጨማሪ የወይራና የወይን ቅጠልም ለስርዓቱ ማስፈጸሚያነት እንጠቀምባቸዋለን። ምስጢሩም ወይራ ጽኑ ነው። ይህም ከክርስቶስ ጽኑ መከራ መቀበሉን የሚያስረዳ ነው። ከዚህ በተጨማሪ እኛም የእርሱን መከራ ለመቀበል ዝግጁ ነን ለማለት ነው። የወይኑ ቅጠል ደግሞ በወይን የተመለመለ ደሙን አፍስሶ ለምዕመናን የሕይወት መጠጥ ይሆናል ይሆን ዘንድ መስጠቱን ለማዘከር ነው። በዚህች ሌት ጌታችን የደቀ መዛሙርቱን እግር በማጠብ የፈጸመው የሕጽበተ እግር ሥርዓትም ለካህናትና ለምዕመናን የትሕትና ሥራን ለማስረዳት መሆኑን እናንተም ለባልንጀሮቻችሁ እንዲሁ አድርጎ በማለት ነግሮናልና፣ የቤተክርስቲያን ሊቃውንትንም በቀኝና በግራ በመቆም ሐዋርያቲሁ ከበበ እግረ አርዴሁ ሐጸበ እያሉ ይዘምራሉ። ይህ ስርዓት ከተጠናቀቀ በኋላ ስርዓተ ቅዳሴው ተከናውኖ ምዕመናን ቅዱስ ስጋውን ክቡር ደሙን ይቀበላሉ። ወስብሐት ለእግዚአብሔር ወወላዲቱ ድንግል ወበመስቀሉ ክቡር።